ክርስቶስ በመስቀል ላይ አንድ ችንካር ወደሱ ሱ እጁ ሲገባ እመቤታችን ልብ ውስጥ ይሰካ ነበር። ይህ ይደረጋል ከመሬት ከፍ ከሰማይ ዝቅ ተደርጎ አየር ላይ ይሰቀል። በእንደዚህ አይነት መውደቅና መነሳት፣ እንዲሁም ደግሞ መሞትን ጭምር ሰው መቅጫ የነበረው መስቀል አሁን ላይ የሴጣን መቅጫ ሆነ። ማለት ራሳችን ደግሞ መስቀሎቻችን ነው። ለእያንዳንዳችን ትከሻ የተለካ መስቀል ማለት ከዛ ጋር ከያዘግን ዋነኛው የመጨረሻ ቀላል የማይትባሏ ትልቁ ነገር መስቀሉን ተሸክሞ የማይከተለኝ የኔ ሊሆን አይገባውም። የማቴዎስ ወንጌል ምዕራፍ 10 ቁጥር 38። እንኳን ለብርሃነ መስቀሉ በሰላም በጤና በፍቅር አደረሳችሁ። ከዘመን ዘመን ያሻገረ መድኃኒያም ደግሞ አሁን በመስቀሉ እንድንገናኝ ፈቅዶልናል። ለሱም ክብር ምስጋና የደረሰው እኔ ጋር እስኪ አንዲት አጠርባለች ባለች ጉዳይ ረሰ ጉዳይ እንቆያለን ማለት ነው። ያው ይሄ ዳንቴል ሚዲያ ነው። እንደዚህ አይነት ቁም ነገር አዘል የሆኑ መንፈሳዊ ይዘት ያላቸውን ሀሳቦች ለማግኘት ዳንቴል ሚዲያን ሰብስክራይብ እያደረጉ እየጠቆምን ወደ ጉዳያችን እንገባለን። መከራ ምንድን ነው? መስቀል ምንድን ነው? እንዲሁም ደግሞ መስቀሉን ነው የሚለው ጌታ ክብር ይግባና በቃሉ የተናገረው መስቀሉን ተሸክሞ ይከተለኝ ነው የሚለውና መስቀሉን ምንድን ነው? መስቀል የትኛውን መስቀል ነው እንደዚ ያለው የሚለውን በሕይወታችን ያው ፈተና የማይመጣበትና የሚቀርበት ሰው የለም። ፈተና ማለት እንግዲህ እንደምናውቀው እንደ በጋ ዝናብ ወይም ደግሞ እንደ ጥቁር እንግዳ ድንገት የሚመጣበት ሞትና ፈተና ያው ለዚህ ናቸው፣ ድንገት ይመጣሉ። መከራዎቻችን ከምንም ካለመኖር የሚመጡ ናቸው። አብዛኞቻችን ፈተናዎቻችን እና መከራዎቻችን ግን በዚህ ሁሉ ጉዳዮች ውስጥ አንድ የምናውቃቸው እና የምንረዳው ነገር ፈተና፣ ለመግቢያ ያክል ለመግቢያ እና ለመነጋገሪያ መተኮሪያ ያክል ፈተና ክርስትናችንን የሚያስታውሰን ዋና ነገራችን ነው። ምክንያቱም አንደኛ አስተውለንና አጢነን ከተመለከት ነው ክርስቶስ በመዋለ ሥጋዌው ሲመላለስ እንደ ንጉሥ ተከብሮ እንደ ሰራዊት እንደ ጦር መሪ ተፈርቶ የኖረበት ወይም ደግሞ የታየበት ጊዜ የለም። ከኃጢአተኞች ጋር ሲመገብ፣ ከኃጢአተኞች ጋር ሲጎበኝ፣ የታመሙትን ሲፈውስ፣ ኃጢአታቸውን ሳይንቅ በሽታቸውን ሳይጠየፍ ማለት ነው እሱ ራሱ ሰው ሆኖ ለአዳም የሚገባውን እያንዳንዱ መከራ መውደቅ መነሳቱ ልክ እግዚአብሔር አዳምን ከአንተ የተነሳ ምድር የተረገመች ትሆናለች እሾህና አሜከላ ታበቅላለች ብሎ የተናገራትን ምድር በእግሩ ሄዶባት ነው። አዳም የነበረውን ድካሙን፣ ሕማሙን። ስለዚህ ፈተና የሚለውን ሐሳብና አረዳድ እግዚአብሔር ራሱ በመዋዕለ ስጋዌው በሰውነቱ አይቶታል ወይም ደግሞ እኛ ምን ቀምሰውን ቀምሶታል ማለት ነው እና ቅዱስ ጳውሎስም በሮሜ መልእክቱ እንደተናገረው ሞቱን በሚመስል ሞቱ ከተባበርንማ ትንሣኤውን በሚመስል ትንሣኤውን እንተባበረዋለን እንዳለ እንደተናገረ በእንደዚህ አይነት መውደቅና መነሳት እንዲሁም ደግሞ መሞትም ጭምር ጌታ ሲወድቅ ሲነሳ፣ ክብር ይገባውና ጅራፉ ሲያርፍበት፣ ህመሙ ሲበረታበት፣ ቀኖቱ ሲቸነከር፣ ጦሩ ሲወጋው፣ በቀኖቶች ሲቸነከር፣ ጦሩ ሲወጋው ለይምሰል ወይም ደግሞ ለመታት እንዳልሆነ ሁላችንም እናውቃለን እንረዳለን። ያ ማለት ምን ማለት ነው? እግዚአብሔር የመሩን ደግሞ የእውነትም ታሟል ሞቷልም እንደገና ደግሞ የእውነትም ተነስቷል። ግን እሱ ብቻ ግን አይደለም። ልክ እግዚአብሔር አምላክ ክብር ይግባውና ቃል ኪዳኑን ለሐዋርያቱ ሲሰጣቸው መንፈስ ቅዱስ ነፍስ ሲልባቸው እንዲሁም በቃሉ እንደተናገረው በዓለም ሳላችሁ ስለኔ መከር አለባችሁ፣ አይዟችሁ እኔ ዓለምን አሸንፌዋለሁ። አለም እንዲሁም ደግሞ አለም እስኪፈጸም እኔ ከእናንተ ጋር ነኝ። በጎች ምንድን እረኛ እንደሌላቸው በጎች አልተዋችሁም፣ እንዲሁም ደግሞ ወላጅ እንደሌላቸው አባትና እና እናቶችም አልተዋችሁም ብሎ ተናግሯል ብቻ ሳይሆን ደግሞ አስተውላችሁ አስተውለንም ከሆነ ወንጌልን ጌታ የነበረባት መርከብም ብዙ ፈተናና መከራ እንደነበረባት አስተውልናልና፣ ይህ ሁሉ ነገር ስናነሳ ብዙ ጊዜ ጥያቄ ይፈጠሩብናል። መከራና ክርስትና ምን አይገናኙም? ሁለተኛ መከራችን ወደ እግዚአብሔር በእውነት ያቀርበናል ወይንስ እንደው የሁለት ዓለም ስደተኛ እንድንሆን ነው የሚያደርገን? ብለን እንድንጠይቅም የነበርንባቸውም ጊዜያቶች መጥተዋል፣ አልፈዋል። አብዛኞቻችን እንዲሁም ደግሞ ሊመጡ ይችላሉ። እና በዛን ውስጥ ታዲያ ምንድን ነው ማሰብ ያለብን የሚሉት ነገሮች ነው የምንነጋገረው ያው መስቀልም ስለሆነ ያው መስቀል ሲባል ብርሃነ መስቀል ነው። ልክ ነው። በዓል ቢሆንም ግን መስቀል ብለን ስሙን አንፍቀውም አልፋቅ ነው። ልክ ልክ እንድለ ተዓርቡ ማለት ነው። አሁን ምንድን ነው፣ በአለም ላይ አስተውለን ከሆነ አስተውላችሁም ከሆነ የምንድን ነው፣ ሊዮናርዶ ዳቪንቺ የሚባል አንድ ሰዓሊ እንደነበር ይታወቃል። እና እሱ የሳላት ስዕል የምናውቃት ሞናሊዛ በአንዴ ሁለት አይነት አፒራንስ አላት። ፈገግም ትላለች፣ ታዝናለች፣ ትስቃለች ልክ እንደዛው የክርስቲያኖች ህይወት ልክ ሐዘንም ደስታም ባንድ ያለበት ነው። መስቀል ስንል ሞቱን እናስባለን። ግን ሞቱን ብቻ አስበን ደግሞ አንተው የምናስቡ አንድ ትልቅ ነገር ደግሞ ምንድን ነው? መነሳትን ለዚህም እኮ አመስገነን አመስገነን አመስገነን እግዚአብሔርን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የምንለው ነው ማለት የማይሞት የተወለደ እንዲልና ከዛ የተሰቀለነልና ደግሞ ያ ማለት ምንድን ነው? ነገሩ ምን እያለም ያለ ነው መስቀል ብንል በዓል ቢኖረውም ግን በውስጡ የእውነት የሆነ የምር ይሄ የውሸት ያይደለ መሞት መታመን ግን ደግሞ በድል በመከራ ደስ ይለኛል እንዳሉ ቅዱሳ ነው ማለት ነው። እና እሱ እንዳለና በዚህኛው ይታ ደግሞ እንድንረዳው በሚል ነው በዚህ ጉዳይ የተነጋገርነው ነው ማለት ነው። በቅድሚያ አሁን አንድ ቅድም የተነሳነውን ጥቅሱን ዝም ብለን እንደምሙ በግርድፉ ትርጓሜውን የሚያነሳውን እናንሳና ቀጥታ ወደ እንትኑ እንገባለን። በድጋሚ እንኳን አደረሳችሁ መስቀሉን ሲል እግዚአብሔር አምላክ ክብር ይግበውና መስቀሉን ተሸክሞች ከተለኝ የሚለውን ሀሳብ ሲተረጉሙት ሊቃውንት ቅዱሳን አባቶቻችን መስቀል ማለት ቀድሞ ያው በብሉ ኪዳን መቅጫ እንደነበር ይታወቃል። በኋላም ደግሞ በሮማ መንግስትም አንድ ያው ምናልባት ብዙ ላይ ነገር ይችላል ይችኛዋ ግን አንድ አርሙዝድ የሚባል እነሱ ያብዙ ማለት እንዳላቸው ይታወቃል። እና ይሄ አርሙዝድ የሚባለው የመሬት ጣዖት ወይም ደግሞ አምላክ ብለው የሚያመልኩት ነው። እና በጣም አንድ ወንጀለኛ ወንጀሉ በጣም የበዛ ከሆነ ምን ይደረጋል? ከመሬት ከፍ፣ ከሰማይ ዝቅ ተደርጎ አየር ላይ ይሰቀል ነበር። ለምንድነው እንደዛ የሚደረገው? መስቅ እንትኑ ደሙ ወይም ደግሞ አካሉ መሬቱን ከነካው የመሬቱ አምላካችንን አርሙዝድን ያስቀይ ምብራል ወይም ደግሞ ያረክስብናል ብለው ስለሚያምኑ ያው እግዚአብሔር አምላክ በጣም ታላቅ ጠቢብ መሆኑን አንድ የምናይበት እና የምናስተውልበት ምክንያት ምንድን ነው? እግዚአብሔር አምላክ ቀድሞ አስተውለን ከሆነ አዳም፣ ልክ አንድ ጠቢብ ምድራዊ ጠቢባን አስተውለን ምንድነው፣ አይተን ከሆነ ምድራዊ ጠቢባን ከእባብ መርዝ ምን ያደርጋሉ? መርዝ ከእባብ መርዝ መድኃኒትን ይቀምማል። ጌታ ፍጹም ጠቢብ ከመሆኑ የተነሳ የበደልንበትን ወይም ደግሞ የተዋረድንበትን የአዳምን ስጋ ሳይነቅ ኃጢአቱን ትቶ ማለት ነው። በንጽህና ሰው ሆኖ በበደለበት አዳም በእጆቹ ተቸንክሮ በጎኖቹ ተወግቶ ወድቆ ተነስቶ እሱ ሊቀበል የሚገባውን ጾረ ምንድነው፣ ነሥአ ደዌነ ወጾረ ሕማመነ አለ የሚባል እንተባቲ አመከረን ነጸ ላይ ወይም ደግሞ ዲያቢሎስ ያለብንን ነገር እሱ ተገብቶ እንደማለት ነው። እሱን አድርጎ የአዳምን አካል አካሉ አድርጉ። አዳም የበደለበት ቅድስት ሔዋንና ቅዱስ አዳም የበደለበት ቅድስት ሔዋንና እናታችን ደግሞ ያንን በቅድስት ሔዋን ደግሞ እንደ እንደወደቅን ደግሞ በእመቤታችን በቅድስት እንገኝ ማለት በሱ እንዲሁም ደግሞ እሱ ብቻ ሳይሆን በዕፅ ወይም ደግሞ በእንጨት በእንጨት በሆነችው ዕፀ በለስ እንደወደቅን ደግሞ በእንጨት በሆነው በመስቀል ተሰቅሎ ደግሞ ምናለን አዳነን ማለት ነው እና ፓራለሊ ነው። ይህን አይ አስተውለውን ነው ከሆነ እግዚአብሔር አምላክ ማነው ማን ነው? ቅዱስ አዳም እና ቅድስት ሔዋን ምንድን ነው በበደል እንዲወድቁ የሆነበት ጥበቡ፣ የሴጣን በስጋ ከይሲ ወይም ደግሞ በእባብ አካል እንደተሰወረ ክርስቶስም ደግሞ በኛው ያውም ተሰውሮ ብቻ ሲሆን ሊወዳደር በማይችል ታላቅ ጥበብ ራሱን ሆኑ። ስለዚህ በወደቅንበት ተነሳንበት፣ ወደቅንበት። ስለዚህ መስቀል አሁን አንዳንድ ጊዜ ስናስበው የክርስትናውን ነገር ኮዝሚካል ወይም ደግሞ ሞላዊ በሆነ መንገድ ነው የሚተነተኑ አሁን እግዚአብሔር አምላክ እኛን ለማዳን እውነት እናወራ ከተባለ እዛ ሆኖ ማዘዝ ይችል ነበር ልንል እንችል ይሆናል። ግን ያ እንደዛ ያልሆነበት ምክንያት እግዚአብሔር ፍርድንና ፍቅርን በአንድነት የያዘ አምላክ ስለሆነ መስቀሉ ለመስቀል እንኳን የክርስቶስ መሰቀል እንኳን ለአዳም ቢበድል በአዳም መበደል ምክንያት መሬት ተጎሳቅልባለች ወይም ደግሞ ተረግማለች። ከሷ የሚገኙ ነገሮች እንግዲህ ባይ ዲፎልት ወይም ደግሞ በደፈናው በደምሳ ሰው ያው ተለም እንጨቱ ምን ምን ይረገም ነበር ግን እግዚአብሔር አምላክ እናስበውና ደሙን አፍስሶበት በዛም ዘተቀደሰ በደሙ ክብር ይባሉ መስቀል ያንን እናደርጎታ ቀይሮታ የመጣበትን መንገድ እግዚአብሔር በራሱ መንገድ። ለዚህ ነው ቅዱሳኑ እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል ብለው የሚያስተምሩ ነውና የእግዚአብሔር ነገር ከአእምሮ በላይ ነው የሚባለው በዚህ ነውና በብሉይ ኪዳን የነበረውን መስቀል ራሱ የክብር ምልክ አልተቀየረ፣ አልተቀነሰ፣ አልተጨመረ። ያኔ ሮማውያን እንትና እኮ እንደዚህ ብለው እየተረገመ የነበረውን የመስቀል መልእክት እግዚአብሔር ደግሞ ቀየረው። የእግዚአብሔር ፍቅር የሚባለውም ለዚህ ነው። ስለዚህ አንድ እዚህ ጋር መያዝ የሚገባን ነገር መስቀል ተብሎ ሲነሳ የወደቅንበትን ተነሳንበት የወጣንበትን ገባንበት እንጨትነቱ ከዛ ባለፈ ደግሞ ቀድሞ የሴጣን መቅጫ የነበረው መስቀል የሰው መቅጫ የነበረው መስቀል አሁን ላይ የሴጣን መቅጫ ሆነ ማለት ነው። አጋንንት የሚሳደዱበት ሆነ ትምህርተ መስቀሉ ማለት ነው። ቀድሞም በእርግጥ በእግዚአብሔር አምላክ በአጋጣሚዎች የሚሰራ አምላክ አይደለም። ይታወቃል ከአጋጣሚና ከጊዜ በላይ ነው። እነ ቅዱስ ሚካኤል ላይ ከከንፋቸው ላይ በእጃቸውም የእሳት መስቀላት ይዞ ቀድሞ ከዲያብሎስ ጋር እንዳዋጋቸው በመጽሐፍ አክሲማሮስም አግኝተናል፣ አንብበናል፣ ተምረናል። ከሱ ባለፈ ግን አሁን ራሱ እንደምናየው ያንን ነገር የተዋረደውን ማንነት ሳይንቅ ይህንን እንኳን መስቀልን ታላቅ ምልክት አድርጎታል ማለት ነው። ወደዚህ ስንመጣን ግን መስቀልን አይደለም የሚለው መስቀሉን ነውና መስቀሉ የሚባለው ምንድነው? ለምሳሌ በወንጌል ሁሉ ይደሎ ሁሉም የየራሱን ሸክም ይሸከም ይገባዋል እንደሚባለው የየራሳችን ደግሞ መስቀሎቻችን አሉ። ለእያንዳንዳችን ትከሻ የተለካ መስቀል ማለት ነው። እግዚአብሔር አምላክ እኛን ለማዳን የተሸከሙ አይነት መስቀል የሆኑ ትንሽ መስቀሎች እኛ ወደ እግዚአብሔር የምንደርስባቸው መስቀሎች ማለት ነው። መንገዶቻችንን መድረሻዎቻችንም እኛ ልክ ገላትያ መልእክት ቅዱስ ጳውሎስ እንደተናገረው ማለት ነው እኔ ለክርስቶስ ከተሰቀልኩበት እሱ ለእኔ ከተሰቀልበት መስቀል ውጭ ትምክህት ከእኔ ራቅ እንዳለ እኛ ደግሞ ለክርስቶስ የምንሰቀልበት፣ ክርስቶስ ደግሞ በእኛ ልቡና እንደተሰቀለ ሆኖ የሚሳልበት መስቀላችን ያ የእኛ መስቀል መከራችን ነው ማለት ስለዚህ መስቀል እንደዚህ ካልን አሁን ደግሞ መከራ ታዲያ ምንድን ነው? መከራ ስናስበው አንድ ትልቅ ማወቅ ያሉብን ነገሮች አንዲት መጽሐፍ አለች፣ በዛውም ለመጠቆም ያክል መጨረሻ ላይ የምናነሳት አለ መከራና ክርስትና የምትል በግብጽ ኦርቶዶክስ ቤተክርስቲያን የጋርቢያ ቀጳጳስ የነበሩ አቡነ ዮሐንስ የሚባሉ አያሌው ዘኢየሱስ መምህር የተረጎሙት መጽሐፍ አለ መከራና ክርስትና የሚባልና፣ እሱ መጽሐፍ በደንብ አድርገን ለማየት ሞክረን፣ ግን እዛም ላይ የተነሱ ሀሳቦች አሉና፣ አንድ ማየት ያለብን ነገር መከራችን ለኛ መቅረጫችን ወይም ደግሞ ይሄ እርሳስ መቅረጫ እንደሚባለው እንደሚያሾለው እየጎዳው እኮ ነው ግን እንደሚያሾለው ወይም ብረትን እንደሚስለው ብረት ሲሳ እየተፈዘፈ ጋር እየተላጠ ከላይ ያለው ብረቱ እየተፋጨ ነው እየወረደ ያለው ግን እየተፈረፈረ ቢሆን እየሳለው ይመጣል። ግን ከዛ ባለፈ ደግሞ አንድ ጥሩ መግለጫ አድርጎ የገለጸው እዚህ መጽሐፍ እንዳልኳችሁ ምን ይለዋል ከወር ብሎ ይገልጸዋል። እና ከወር ማለት አሁን ለኛ ዘመናችን ተለየ እንጂ በበፊቱ እነዚህ ብረት ቀጥቃጭ እንደሚባሉት ወርቅ ሰሪዎች ወርቅን ለማንጸር ወይም ደግሞ ለማጥራት የሚጠቀሙበት የእሳት ድስት እንደማለት ነው። ከወርና መከራን በሱ ይገልጸዋል፣ ከወር ብሎ ማለት ነው። ለክርስቲያን መከራ የወርቅ ድስታችን ከመወርቅ ፈተኖሙ በእሳት የተባሉ ሰማዕታትን ሰማዕታትም ሁሉም ሲጀመር መከራ ያልደረሰባቸው እነ ቤታችን እንኳን እንኳን ከሌሎ ሙለ ሰማዕት የምትባልበት አንዱ ምክንያቷ የሰማዕታት አንዱ መሰደዳቸው የሆነውን መሰደድን ባርካ ስለሰጠቻቸው ሌላም መውደቅ መነሳቷ፣ ማልቀሷ፣ ለሱ ብላ መታመሟ እንደውም አንድ ቅዱስ ሲናገር ምን ይላል ክርስቶስ በመስቀል ላይ አንድ ችንካር ወደሱ ሱ እጆች ሲገባ እመቤታችን ልብ ውስጥ ይሰካ ነበር ይላልና ምንድነው ሐሳቡ የክርስቶስ መታመን እመቤታችን እንደናት አስቡት ክርስቶስን የሚያክል ልጅ የያዘ እንደው በልጅነቱም እኮ ያሳስባል እውነቱን መናገር እናትም ግን እመቤታችን ካላት ንጽህና ካላት ቅድስና ከዛ ባለፈ ደግሞ ክርስቶስን የሚያክል ልጅ መያዝ አምላክ ማለት ነው ቢያዩት የማይጠገም ፍቅሩ ራሱ መዓዛ መለኮት ለትዕለት መላእክትን እንዲያመሰግኑት የሚያስመኛቸውን ክርስቶስ ለትለት ማየት እሱ በራሱ ትልቅ ነገር ሆኖ ቤታችን መውደቁ መነሳቱ እሷ ላይ ደግሞ መከራ ነበር። ያለ መከራ ሲጀመርም የለም ክርስትናው። ግን ደግሞ በተለየ ሁኔታ ታዲያ ለክርስቲያኖች ምን ይጠቅማል የተለየ ምን ትርጉም አለው ከተባለ መከራ ክርስቶስን ለክርስቶስ ወርቅ የምንሆንበት የወርቅ ደስታችን ከወር ነው እንደዋለ እሳት ሆኖ ለምሳሌ አንድ ታሪክ ከዚህ ጋር እንጀምራለን። አንዲት ቅድስት ለነበረች በጻፈ ስንክሳራችን ይናገራል እና ምንድነው እዛ ላይ የተቀመጠው? እቺ ቅድስት ታለቅሳለች። ቤተ መቅደሱ ላይ ሆና ታለቅሳለች፣ ትጸልያለች። ከዛ አንድ በወቅቱ ሊቀ ካህኑ አንድ አባት ቀሲስ ሲወጡ ያዋት ያዋታል። ምን ሆነሽ ነው ልጄ? ችግር ተፈጥሮ ልጆቿን ይዘሽ ነው የምታለቅሰው? ምን ሆነሽ ነው? ችግር ተፈጥሮ አይደለም፣ ምንድነው ራበሽ? አይደለም፣ ጠማሽ እና ተቸገርሽ አይደለም፣ እንደውም በጣም በልጽጌ ያለው ታሪያ፣ ምን ሆነሽ ምታለ ክስ ሲለዋት፣ መከራ ክርስቶስ ከኔ አያርቅም ብላ ታረክሳለችና፣ ሰው ድውይም ይላሉ ሊቃውንት አባቶች፣ እንደ ደዌ እንደ በሽተኛ ወይም ደግሞ እንደ አንድ ህመምተኛ ሰው ለእግዚአብሔር ቅሩብ የሆነ ሰው ማለት እግዚአብሔር፣ የሚወደውን የሚፈትነው ለዚህ የሚባለው ለዚህ ማለት እግዚአብሔርን እንዳንረሳ ያደርገናል መከራ፣ እንድናስቡ እንድናስታውስ፣ የተከፈለልን ህይወት ዝም ብሎ እንዳልመጣ እንድናወቅ። ልክ ጤናና ውሃ ሲጠፋ ነው የሚታወቀው ይባል። ያ ማለት ምንድን ነው? በጥፋለን ጤና ሲጀመር ሰው የሚታመመው በበሽታ ካየ ነው የሚራቆተው የሚቸገረው ስለ ሶስት ምክንያት ነው። በተማርነውን ነገር አንድ ላይ አድርገን ስንመለከት ያ ማለት የመጀመሪያው ጤና ሰው የሚታመመው ጤናውን የሚያጠው የታመሙትን እንዲያስታውስ እሱ ሲታመም የታመሙትን ለካ እንደዚህ ነው ብሎ እንዲያውቅ፣ ልክ ጠቢቡ ሰለሞን ረሃብን ያገኘበት መንገድ ማለት ረሃብ ለካ እንዲህ ነው እንዳለ በፊት ረሃብ ምንድነው የሚል አይነት ሰው ስለነበረ ማለት ነው። ቅዱስ ጠቢቡ ሰለ አንደኛው የሌሎችን ድካም ለመረዳት ነው፣ ክርስትና የህብረት ህይወት ስለሆነ። ሁለተኛው የጤናን ወይም ደግሞ ያጣውን ነገር ቫልዩ ወይም ደግሞ ዋጋ እንዲረዳው ለምንድን ነው እንደዛ ከተባለ፣ አጠገባችን ያለ ነገር እስኪለየን ድረስ የኛ እንደሆነ ማወቅ ከብዶን ያስቸግራል። ስንታመም ያ ነገር ሲርቀን እናውቃለን። ግን ያማርት ስናውቅ ስናስታውስ፣ ግን የሚሰጠንን ምግብ ግን አንድ ራሱ እንዳንረሳው እንድናስታውሰው። ስለዚህ በሶስተኝነት ደግሞ በንዑስ ግን በዋናነት እግዚአብሔርን ደግሞ እንድናስታውሰው። በዋናነት አንድ ማወቅ ያለብን ነገር መከራ አይነቱ እንደተለያየ ምክንያቱም ምንጩም ደግሞ ይለያይ እነሱ ነገሮች ማጥራት ይገባ ነው። ብዙ መጽሐፍቶች ላይ ስለመከራ መከራ ክርስትና ራሱ መጽሐፍ ቅዱስ ላይ በነገራችሁ ላይ በስሳስድስት አሀዱ መጽሐፍ ላይ ብቻ መጽሐፍ ቅዱስ ላይ ብቻ ነው ላችሁ ከሀያአምስት ጊዜ ፈተና ከሀያአምስት ጊዜ በላይ ፈተና ፈተና ፈተና ተብሎ ተገልጾ በጣም የሚያስገርም ፈተና ብቻ የምትለዋን ቃል ነው። ስለዚህ ክርስትና በራሱ ከፈተና የተለየ አይደለም። መከራ ታዲያ ሁሌ ከእግዚአብሔር ነው የሚመጣው ማለት ነው ቢሆንስ ደግሞ ዋጋ የሌለው መከራ የለም። ዋጋስ ያለው መከራ የትኛው ነው የሚሉትን ነገሮች አንደኛ፣ የመጀመሪያው ከኃጢአት የተነሳ ነው። ከኃጢአት ማለት እግዚአብሔር ቅዱስ ዳዊት እንደተናገረው በአንድ ወቅት መጽሐፍ ከብሰን ስናነበው ማለት ነው። አንድ ኃጢአትን ሰርቶ በዛ ኃጢአት ምክንያት አስመርጠው ይላል እግዚአብሔር ከወዳጅነት የተነሳ ሲያስመረጠው ምን አለ? በሰዎች እጅ ከመወደቀስ በእግዚአብሔር እጅ መጣል ሺ ይሻለኛል ብሎ መከራን በእግዚአብሔር ዘንድ እንደመረጥ ይታወቃል። እና እግዚአብሔር የሚወደውን ስለሚወደው ብሎ ይፈተናል። በኃጢአቱ ምክንያት ከኃጢአት ጋር ተያይዞ ብዙ ነገሮች ምስላሉ ማለት ያ መዓት መቅሰፍት፣ እንደዛ እግዚአብሔር አምላክ እንደዛ አይነት እንደ ሴጣን አይነት ቅጣት አይደለም የሚቀጣው ምንማርበት ምንመለስበት አይነት እና በኃጢአት ምክንያት መከራ ይመጣል ለማለት ከመጥፎ ወደ እንትኑ እያሰፋ ነው የሚል ስለዚህ አሁን መጥፎ መከራ ነው ግን ከተጠቀምንበት በጎ የማይሆን ነገር የለም። ልክ እግዚአብሔር አምላክ ቀደም እንደተባባልነው የምድራውያን ጠቢባን ከእባብ መርዝ መድኃኒት እንደሚያወጡ እግዚአብሔር ደግሞ ከበጎ ነገር እንደሚያወጣ እኛ ከመጥፎ ከኃጢአት ተምራን እግዚአብሔር ለምን እንደዚህ አደረገኝ ስለዚህ በዚህ ኃጢአት ምክንያት ነው ብለን ምን እንድንመለስ የእኛ ደግሞ ማንነት ይጠይቃል እዚህ ጋር። ስለዚህ በኃጢአት ምክንያት መከራ ሊመጣ ይችላል። በዚህ ጋር ተያይዞ በኃጢአት እንዲያን እንድንነጻ ቅዱስ ዳዊት ወደ ሞት ሰባቱ ይመጣዋል መገሰጹን እግዚአብሔር ገሰጸ ወደ ሞት ግን አሳልፎ አልሰጠኝም እንዳለ ለሞት የማያበቃ ፈተናዎች መከራዎች ሲጀመር አንድ ፈተና መከራ ዓለም ላይም እንደምናውቀው እስካል ገደለን እስካል አጠፋን ድረስ ለራሳችን የሚጠቅም በዛ ሁሉ መቀረጹ በጠባብ ማለፉ ህይወታችን የምናተርፍበት ስለሆነ ብዙ ቦታዎች ላይም ተጠቅሰዋል መዝሙረ ዳዊት ላይም ላይ መዝሙር 93ን ጭምር ማለት ነው። ሁለተኛው ከራ ጽድቅ ደግሞ እንድንነጻ እግዚአብሔር አምላክ መከራን ያጠፋል። ጻፈየው ምዕራፍ 32 ላይ ስናነብቅ ቅዱስ እንዲሁ ምዕራፍ 9 ቁጥር 2 ላይ መጽሐፈ ኢዮብ ምዕራፍ 9 ቁጥር 2 ምዕራፍ 32 ቁጥር 2 ላይ ስናነብ ከራ ጽድቅ ለመዳን እግዚአብሔር አምላክ በእኛ ላይ መከራን የመጣበትን ጊዜያትን ደግሞ እንዳሉ ማወቅ አለብን። ስንመጻደቅ ስንመካ እግዚአብሔር ማን እንደሆንክ እንደምን ትረሳለህ ብሎ በእኛ ላይ ያመጣብናል። ጻድቅ ጻድቅ ኢዮብ ላይ የተፈጠሩትን ታሪኮች ገብተን እንድናነበው በዛው መጽሐፈ ኢዮብ ምዕራፍ 9 እና ምዕራፍ 32 ላይ ላይ ስናነበው እንደዚህ ነገሮች በራሳችን ጽድቅ ስንመካ እግዚአብሔር አምላክ የሚያደርግልናል እንድንማር እንድንመለስ እንድናስተውል መከራ ያመጣል። ያ ደግሞ እንደተባባለው ቅድም ለራሳችን ጥቅም፣ ትልቁ ነገር ደግሞ መከራ ከጌታ ጋር ያጣብቀን። በታመመን ቁጥር በወደቅን በተነሳን ቁጥር እግዚአብሔር እንዳንረሳ ያደርገናል መከራ። ስለዚህ እግዚአብሔር የሚፈልገው እሱ ነው፣ ከሱ እንዳንጠይቀው ልክ አንድ ተረት ላይ እንደ እንደሰማ ነው። አንድ ሰውዬ ከስር ቀን ስራ እየሰራ ቢጠራው ቢጠራው ሊሰማ ይቻላል፣ ብር ይጥላል ሰውየው ያነሳና ይከተል ከሰጠ ያለው ቀን ሰራተኛ ማለት ነው። ከላይ ኃላፊው ነው የሚጠራ ብር ይጠላ ያነሳና ይከተል። አሁን ብር ይጠላ ያለው ቲ አለና መጨረሻ ላይ አንድ ጠጠር አንስቶ ሲወረወር መታወና ቲ ምን ብሎ ቀራ ናና ብሎ ጠራው ይባላል። እና ልክ እንደዚህ ከእግዚአብሔር ጋር ከጌታ ጋር እንድጣበቅ ያደርገናል መከራ። በራሱ እሱ የሚፈልገው እሱ ስለሆነ ማለት ግን፣ ያ ማለት ታሙ የተነሳ እግዚአብሔርን ረሳ እንደሚባለው፣ ከመከራው ስንርቅ ስንነሳ ግን ከጌታ መጣበቃችንን መተው ደግሞ የባሰ መከራ የባሰ እንዳያገኝህ ከዚህ በላይ አትበድል እንዳለው ጌታ ነገር ውስጥ ይከተናል ማለት ነው። ሌላው ደግሞ አራተኛው ከቀድሞ የቀደመ ሕይወታችን ደግሞ እንዳንረሳ እንድናስታውስ፣ የወደቁትንም ለማስታወስ ለማሰብ ማለት ግን ያ ማለት እንደ ፈሪሳዊ ደግሞ እንድንሆን አይደለም። አሁን ብዙ ጊዜ አንዳንድ የሚባሉ አሉ። ጫማ የለኝም ብላ አትዘነግሪው የሌለዋልና። እንደዛ አይነት የፈሪሳዊ አይነት ጸሎት ብዙም በቤተክርስቲያናችን አይመከርም። ማለት ምንድን ነው? እግዚአብሔር አምላክ በሰጠ ነገር ለመሰገነው የሚገባው እንጂ ለሌሎች ነፍኩለኛ ስላደረገልን መሆን የለበትም። እኛም አላማውም ለሱም እንድንጸልይ፣ ለሱም እንድናስብ ውህደታዊ የሆነ ህይወት እንድንኖር። ስለዚህ የቀደመ ህይወታችን አስበን አሁን ላይ ደግሞ የቀደመውን አስበን አሁን ላይ በዛ ነገር ውስጥ እያለፉ የማይነጋ ሌሊት የማይመሽ ቀን መሀል ተዘርረው የተገኙ ሰዎችን እንድናነስ፣ እንድናሰባቸው ሄደን ደግሞ እንድንራራቸው አላማ አስበን እናውቃለን። ግን ለአፍታ እንኳን እንደዛ ብንሆን አለም እንዴት አይነት ወልቷን እንደምትችል ስለዚህ የቀድሞውን ማሰብ የቀድሞውን አስበን እንዳንረሳ ብቻ ሳይሆን ደግሞ አሁን ላይ ደግሞ ያሉት እኔ እኮ በቸርነቱ ቆንኩኝ እንጂ እዚህ ላይ እግዚአብሔር አምላክ ባያነሳ ኖሮ ከዚህ ሰው እየተሻልኩ አልነበርኩም ብለን እንድንራራ ማለት ነውና የተደረጉልን ነገሮች እንዳንረሳ ያደርጋናል። ከዛ ባለፈው የመከራ ምክንያት ሌላው የሚመጣበት ምክንያትና ምንጩና ከዛው ምክንያቱን ስናነሳ እንድንጠራ ነው። ቅድም እንዳለ ያጠራናል። ልክ እንደ ከወር እንዳለ እንቁን ብረትን ያጠሩት እንደሆነ ላትርዋ ነች ብረትን ያጠሩት እንደሆነ ከብር ብርን ያጠሩት እንደሆነ ከወርቅ ወርቅን ያጠሩት እንደሆነ ከእንቁ ማረግ ይደርሳል። እንደሚለው መከራችን በተደራረበብን ቁጥር ራሳችንን ለእግዚአብሔር ንጹሕ መዓዛ ያለው እጣን አድርገን እንድናሳርግ በእሳት ውስጥ ነው ሲሰ እጣን የሚወጣው። ስለዚህ እንደዛ ነው ላይ ከዛ ጋር ተያዘው ግን ዋንኛውና የመጨረሻው ቀላል የማትባሏ ትልቁ ነገር ትህትና እግዚአብሔር የተዋረደው መመተውትን ልቡን አይተውም እንደተባለ በመከራ ውስጥ ያለፈ ማንነት የተቀጠቀጠ የተሰበረ ስለሆነ በተተናና በመከራ ይሆናል። ስለዚህ ያለፉትን የወደቁትን እያስብን እኛም እንድናዝን እንድንረታም ያደርገናል ማለት ነው። ሁሉም ሰው ይፈተናል። ሁሉም ሰው መከራ ይደርስበታል። ማንም ሰው እንደውም አንድ የቆሮንቶስ ምዕራፍ አስር ቁጥር አስራ ሦስት ላይ በጣም የሚገርማችሁ ቃል እና ሌሎች ከተፈተኑበት መከራ በላይ እናንተ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታከዙም ዘንድ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላቸዋል ብሎ እንደተናገረ ማንም ከደረሰበት መከራና ፈተና በላይ እኛ ላይ አልደረሰብንም ብለን ማመን ደግሞ ያስፈልጋል። ለሰዎች በጣም ማዘን፣ ለራስ ግን መበረታት፣ መጠንቀቅ ያስፈልጋል። ቅድም እንደተነጋገርነው ጻድቁ ኢዮብም በዚህ ሁሉ ፈተና በማለፉ በማለፍ ነው የጀመረውን አይደለም፣ ቤተክርስቲያኑ የምታመሰግነው ነው የጸናው ለዚህ ነው። የቆ መልእክት ምዕራፍ አንድ ቁጥር 14 ላይ በፈተና የሚጸና የተባረከ ነው ምን ባለው። ስለዚህ ከዚህ ሁሉ ታዲያ እንዴት ነው ምን እናደርገው ከተባለ ማማረር የሚባለውን ሀሳብ ማውጣት አለብን። እስኪ አንደው እንደ ሰው ሰውኛ ስናስበው እግዚአብሔርን መሆን እንዴት አይነት ከባድ እንደሆነ እስኪ እንዳያስበው ማለት በአንዴ እግዚአብሔር ጋር ሊመጡ የሚችሉትን የልመና ማመልከቻዎች እስኪ እናስባቸው፣ ባይኖቻችን እንመልከታቸው፣ እናስባቸው። ባይኖራቸው ግደልልኝም ይመጣለታል፣ ማርልኝም ይመጣለታል፣ አኑርልኝም ይመጣለታል፣ አጥፋልኝም ይመጣለታል። እሱ ብቻ ሳይሆን አድነኝም አለ። ምንለምነውን ነገር ራሱ ልንረዳው አንችልም። እግዚአብሔር እንደ ቸርነቱ መጠን እንዲሰጠን መለመንና መጠየቅ ነው የሚያስፈልገው ማለት ነው። ሮሜ መልእክት ምዕራፍ 5 ቁጥር 3 እስከ 4 ላይ እንደተቀመጠው ፈተና ትዕግስትን ያደርጋል፣ ትዕግስት ፈተናን ያደርጋል፣ ፈተና ደግሞ ተስፋን ይሰጣል። በፈተና በራሱ እንድንበረታና እንድንጸና ስለሚፈለግ እግዚአብሔር ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትን ፈተናን ፈተናን ደግሞ ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን ይባላልና ሰማዕታት ለእግዚአብሔር ይዘውልት የሚቀርቡትን ስናስብ አርቃ እንደዚህ ያሉት የሚቀርቡትን ስናስብ ደናግል፣ መነኮሳት፣ ቅዱሳት አንስት መከራቸውን መከራቸው መከራቸው ነው እንደተወደደ መስዋዕት አድርገው የሚያቀርቡልህ ማለት ነው። ደዌ ዘብ አኩሬት የሚባሉ ቅዱሳን ስላሉ በበበሽታ የሚበቁ ቅዱሳን ስላሉና ያቺ ለኛ ቁልፋችን ወደ እግዚአብሔር የምንገባበት መንገዳችን ስለዚህ ለዛ ሁሉ ምን ማድረግ ያስፈልጋል? ነጽናት አለማማረ ያስፈልጋል። ኦራየ ምዕራፍ ሦስት ቁጥር ስምንት ያልኳችሁ ቅድም ዛሬ ድምፁን የምትሰሙት ይልና፣ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ ብሏል ቅዱስ ጳውሎስ። ያ ማለት ምንድነው? ማማረሩ የባሰ ችግር እንደውም፣ ዓለማዊ መጽሐፍም አለ አይደለም። ፍቅር እስከ መቃብር ምን ነው እዛ ላይ ተቀመጣን የተቀመጡ አንዲት ገጸ ባህሪ ምን ይላሉ? በጣም ያማርራሉ ያለቅሳሉ። ባለቤታቸው ምን ይላሉ? ምን ይላሉ? ሳቸው ደግሞ ማለት ታይ ግዜ አታማርሪ፣ የችግርና የመከራ ደሃ አይደለም ያሸክምሻል ይሏታል። ከሱ አንፃር ከፍርሃት አይደለም እንደዛ ሳይሆን እግዚአብሔርን ከበጎ አባትነት፣ እናንተ ድሆች፣ ክፎች እናንተ ክፎች ስትሆኑ ልጃችሁ ዳቦ ቢለምነው ደንጋይ ይሰጠዋል፣ እባ ቢለምነው አሳ ቢለምነው እባብ ይሰጠዋል። እናንተ ክፎች ስትሆኑ፣ እናንተ ክፎች ስትሆኑ ለልጆቻችሁ እንዲስታደርጉ የሰማይ አባታችሁም እንዴት አያደርግም እንዳለ እግዚአብሔር አምላክ እምንለምነው ከአባትነት ፍቅሩ የተነሳ ፈተና የሌለበት የለም። ሲጀመር ፈተናት ከሌለ በህይወት የለንም እንደማለት። የምንኖርበት መንግስት ሰማያዊ አይደለም ምድራዊ ህይወት ላይ አይደለንም ያለ ነው እንደማለት። ፈተና የትኛውም ፈተና ፈተና የትኛው፣ ግን ያ ፈተና በእግዚአብሔር በጎነት ያበቃን የሚችለው ምን ሲሆን ነው እንደተነጋገር ነው፣ ሳና ማረፍ በጸጋ ስንቀበል ነው። ምክንያቱም ቅድም የተነጋገርናት የመጨረሻዋ የያዕቆብ መልእክት ምዕራፍ አንዱን ቁጥር 12 በፈተና የሚጸና የተባረከ ነውና እንደተባለ ማለት ነው። እግዚአብሔር አምላክ እንግዲህ የተነጋገርነው ነው ነገር ደግሞ ላይ ገለጽብን የተደረሱብንን እያንዳንዱ መስቀላዊ መከሮቻችን የግል መስቀሎቻችንን በጸጋ ተሸክመን ወደ ቀራንዮ ሄደን ከክርስቶስ ጋር ደግሞ በክብር ተሰቅለን በክብር ሞተን በክብር ተነስተን በክብር ደግሞ ከመንግስቱ ጋር እንድንደምር የቅዱስ ፈቃዱ የእግዜር ቅዱስ ፈቃድ ይሁንልን። እንዲህ አይነት ቁም ነገር አዘል የሆኑ ዓለማዊ ሀሳቦችን በመንፈሳዊ ቅኝት የያዙ ሀሳቦችን እንድንነጋገር እንድንገናኝ በዚሁ ዳንቴል ሚዲያ ላይ በመገኘት ሰብስክራይብ አድርጋችሁ እንድትጠብቁ እንድትከታተሉ መልካም በጎ ፍንተናችንን ግብዣችንን እናቀርባለን። ስለሁሉም አምላክ ቅዱሳን የተመሰገነ ይሁን። በመከራ እንድንጸና ከነ መውጫው ከነ መንገዱ ዕለትዕለት የበረቱትን ቅዱሳን እያስበን እንድንኖር የሱ ቅዱስ ፈቃድ ይሆንልኝ። ስብሐት ለእግዚአብሔር፣ እናመሰግን።